ሰላም ሰላም ሰላም። ጤና ይስጥልን እንደምን ቆያችሁልን? የተወደዳችሁና የተከበራችሁ ውድ አድማጮቻችን እንደምን ሰነበታችሁ እያልን ዛሬ በፕሮፌሰር ገብረ ይንቲሶ ስለ ተጠናው ስለ አሪ ብሔረሰብ አመጣጥና አሰያየም እንዲሁም ስለ ጎሳ አመዳደብና ስለ ጎሳው ክፍፍል ወደ እናንተ የምናስደምጠውን ፕሮግራም እናስቃኛችኋለን። ከፕሮግራሙ ጋር አብራችሁን ቆዩ። የፕሮግራሙ አቅራቢ አማራ በበነኝ። ሰናይ ጊዜ አሪ ብሔረሰብ አመጣጥና ስያሜ አሪ ለሚለው ቃል የብሔረሰቡ አባላትና የቋንቋው ተናጋሪዎች በውል የማይታወቁት ፍቺ ወይም ትርጉም የለውም። እስካሁን ከተዳሰሱ ጽሑፎች የብሔረሰቡ መጠሪያው መቼና የት እንደጀመረና ትርጉሙስ ምን ማለት እንደሆነ አያመላክቱም። በየክፍለ መሬቱ የሚኖሩ የዕድሜ ባለጸጎቹም ተጠይቀው ተመሳሳይነት ያለው ፍቺ ሊሰጡ አልቻሉም። ስለዚህ ወደፊት በሳይንሳዊ ጥናት እስኪታወቅ ድረስ ግምታዊና ትርጉም ከመስጠት ይልቅ የቃሉ ፍቺ ለጊዜው አይታወቅም ማለቱ ይመረጣል። ወደፊት አባባሎች፣ ተረቶች፣ እንቆቅልሾችና ታሪኮች ቢፈተሹ ምናልባት ፍንጩ ሊገኝ ይችል ይሆናል። የአሪ ብሔረሰብ አቀማመጥ አሪዎች በብዛት የሚገኙት በደቡብ አሪ፣ በሰሜን አሪ፣ በባኮ ዳውላ አሪና በወባ አሪ ወረዳዎች ሲሆኑ በከፊል ደግሞ በኡባ ደብረ ፀሐይ ወረዳ አስራ ሁለት ቀበሌዎች ውስጥና በኦይዳ ወረዳ ዘጠኝ ቀበሌ ውስጥ ይገኛል ይችላሉ። አነስተኛ ቁጥር ያላቸው አሪዎች በማሌ ወረዳ፣ በጎፋ ዙሪያ ወረዳ፣ በገዜ ጎፋ ወረዳ እና በባስኬቱ ልዩ ወረዳ ይኖራሉ። እነዚህ በአስር ወረዳዎች ውስጥ የሚገኙ አሪዎች የጋራ ቋንቋ አርፋ፣ የጋራ ባህላዊ ስርዓቶች፣ ተመሳሳይ የአምልኮ ስነ ስርዓቶች፣ ስነንቦናዊ ትስስርና ኩታገጠም ኩታ ገጠም መልክዓ ምድራዊ አቀማመጥ አላቸው። አሪዎች በአቅራቢያቸው ከሚኖሩ ሌሎች በርካታ ብሔረሰቦች አባላት ጋራ በጋብቻ ተሳስረው ቋንቋ እየተናገሩና ና መልካም ኢኮኖሚያዊ ና ማህበራዊ ግንኙነት መስርተው በሰላምና በፍቅር ይኖራሉ። የአሪ ብሔረሰብ አመጣጥ ከታሪክ አዋቂ ሽማግሌዎች የተገኙት መረጃዎች እንደሚያመላክቱት ከሆነ የአሪ ሕዝብ ነባር ነው። ከጎረቤት ብሔረሰቦች ሰዎች በተለያየ ጊዜያት በተለያየ ምክንያት መጥተው አሪን እንደተቀላቀሉ ይነገራል። ከነዚህ አንጻር ጥንት ከበና ከካራ፣ ከጎፋ፣ ከባስኬቶ፣ ከድሜ ወዘተ የመጡ ናቸው የሚባሉት በርካታ የአሪ ጎሳዎች አሉ። በተመሳሳይ ሁኔታ አሪ የነበሩ ከጎረቤት ብሔረሰቦች ሕዝቦች ጋር ተቀላቅለው በቆይታ የማሌ የሐመር የበና የባሻዳና የኩዩጉ አካል የሆኑ ስለመኖራቸው ጥናቶች ያመለክታሉ የአሪ ግዛት ቆዳ ስፋት ድሮ ከነበረው አሁን በጣም ቀንሷል አድማጮቻችን በመስከረም ወር 2007 ዓ.ም ሳይንስ ተብሎ በሚጠራው ታዋቂ መጽሔት ላይ የታተመ ዘገባ ስለ አሪ ብሔረሰብ አመጣጥ ያስረዳል መጽሔቱ የዛሬ አራት 2500 ዓመት ቀደምት የአሪ ዝርያዎች በዛሬዋ የጋሞ ዞን ደጋማ አካባቢ ይኖሩ እንደነበር ያመለክታል። ይህ ድንቅ ግኝት የተገኘው ጋሞ ውስጥ ሞታ ተብሎ በሚታወቅ ዋሻ ውስጥ ተቀብሮ በተገኘ የሰው ቅሪት ላይ የዲኤንኤ ቴክኖሎጂ በመጠቀም በተደረገ ምርምር ነው። ይህ በርካታ ተመራማሪዎች ሙያዊ ቅንጅትና ዘመናዊ ሳይንስ የተገኘ ውጤት ለአሪ ብሔረሰብ ያለው ፋይዳ ስለ ሕዝቡ አመጣጥ ይነሳ ለነበረው ጥያቄ ሳይንሳዊ ምላሽ መገኘቱ ነው። በዚህም ላይ የጥናቱ ባለቤት ፕሮፌሰር ገብረ ኢንቲሶ የሚሉት ነገር አለና እሳቸውንም እናድምጣቸው። አሪ ማህበረሰብ ሬዲዮ ቃለ ምልልስ እንዲሰጥ በማድረግ በአካል ያላገኘኋቸውን ወገኖችን እንዳገኝ እድሉን ስለፈጠራችሁልኝ ከልቤ አመሰግናለሁ። የአሪ ብሔረሰብ ከሰማኒያ በላይ ጎሳዎች ይኖሩታል ተብሎ ይታሰባል። እኔ ዛሬ ሀያ አምስት ዓመት ከዛም በፊት ጥናት በማደርግበት ጊዜ ወደ ስልሳ የሚሆኑ የጎሳዎችን ስም ያላቸው ጎሳዎችን ለይቼ አውቀ ነበር። ጥናቱን ያደረኩት የዛን ጊዜ ላይዳ ሲዳመር፣ በያመር እና ዋመር ብቻ ስለነበረ ወደ ጋይል፣ ጎዛ፣ ሰይኪ፣ ባኮ አካባቢ ዞሬ በስፋት ጥናት ስላላደረግኩኝ እዛ ተጨማሪ ጥናት ቢደረግ ሌሎች በርካታ ጎሳዎች ይገኛሉ የሚል እምነት አለኝ። በትንሹ ነው ሀያ ቢሆን ብዬ የማስበው ከዛም በላይ ሊሆን ይችላል። መቶም ሊደርስ ይችላል። ይሄን ወደፊት በጥናት የምንደርስበት ነው የሚሆነው እና ለጊዜው ሰማንያ ያህል ጎሳዎች አሉ ብለን ብንይዝ ስለነሱ ትንሽ ማውጋት እፈልጋለሁኝ። አሪ ውስጥ ያሉ ጎሳዎች ወደ ደቡብ አሪ አካባቢ በሁለት ዋና ዋና ክፍሎች ይከፈላሉ። ቅድም እንዳልኩት ጎሳዎቹ ስሞች አሏቸው። እነዚህ የሚሆኑ ጎሳዎች ወይም ምን ያጠናዋቸው ስልሳዎቹ ሁለት ቦታ ይከፈላሉ። ኢንዲና አሸንዳ ተብሎ በሚታወቁ ሂብሬ ጎሳዎች በኢንዲ ስር ስም ያላቸው በጣም በርካታ ያኔ ስልሳዎቹን እ በማጠናበት ጊዜ ወደ ሀያ አራት የሚሆኑቱ ኢንዲዎች ናቸው ስም ያላቸው በኢንዲ ስር የሚካተቱ ጎሳዎች ነበሩ። ሰላሳ ስድስት ያክሉ ደግሞ በአሸንዳ ስር የሚካተቱ ስም ያላቸው ጎሳዎች ነበሩ። ይሄ ሁለት ቦታ መከፋፈሉ ለምንድን ነው የሚረዳው? ዝምድና ያላቸው ሰዎች እንዳይጋቡ ነው። በአሸንዳ ስር ያሉት ጎሳዎች በሙሉ እንደ አንድ ቤተሰብ ዝምድና እንዳላቸው ከዚህ በፊት ዝምድና ያላቸው ሰዎች በተለያየ ጊዜ ተለያይተው እንደነበሩ የሚያመለክት ነው እና እነዚህ ዝምድና ያላቸው ዝርያ ያላቸው ሰዎች እንዳይጋቡ ነው ታስቦ በዚህ መልኩ በባህሉ ክፍፍል የተፈጠረው። በኢንዱስትሪም ያሉት እንደዚሁ ይዛመዳሉ ተብሎ ነው የሚጠበቀውና ለጋብቻም ይሁን ለሌላ ግብረስጋ ግንኙነት አይፈላለጉም ማለት ነው። አሪ ብሔረሰብ የጎሳ ክፍፍል የአሪ ብሔረሰብ በጎሳ ማታ የሚከፋፈል ሲሆን ከሰማኒያ የማያንሱ ስያሜ ያላቸው ጎሳዎች እንዳሉ ይገመታል። እነዚህ በርካታ ጎሳዎች አሸንዳና እንዲ ተብሎ በሚታወቁ ሁለት ህብረ ጎሳዎች የጎሳ ስብስቦች ስር ይመደባሉ። ደቡብ አሪ አካባቢ እንዲ የሚባለው ህብረ ጎሳ ሰሜን አሪ ውስጥ ሶምዛ ተብሎ እንደሚጠራ እና አሸንዳ ደግሞ ዜራ እንደሚባል ደራሲ ፈቅ ያቀደ ሙንታ ያስረዳሉ። ጎሳዎች የጋራ መሬት የሌላቸው ተበታትነው የሚኖሩና አባላቱ እርስ በርስ የማይተዋወቁ ቢሆንም የርቀት የደም ዝምድና እንዳላቸው ይቆጠራል። በተመሳሳይ ሁኔታ በአንድ ህብረ ጎሳ ስር የሚገኙ ጎሳዎች አባላት በሙሉ ዘመዳሞች እንደሆኑ ይታመናል። የህብረ ጎሳ አባላት ዝምድና ስላላቸው እርስ በርስ መጋባት አይፈቀድላቸውም። ጎሳዎች በቁጥር ብዙ ስለሆኑ ሁሉም ሰው ሁሉንም ለይቶ ባ ያውቅም! ሁለቱን ህብረ ጎሳዎች አብዛኛው ያውቃሉ። ሰዎች ለመጀመሪያ ጊዜ ሲገናኙና ሲተዋወቁ በስም ብቻ ሳይሆን በጎሳም ጭምር ነው። የማይተዋወቁ ተቃራኒ ጾታዎች ሳይተዋወቁ ለወስብም ሆነ ለትዳር እንዳይፈላለጉ ህብረ ጎሳቸውን መተዋወቅ ይጠበቅባቸዋል። በዚህም ላይ የጥናቱ ባለቤት የሆኑት ፕሮፌሰር ገብረ ኢንቲሶ የሚሉት አለና ከሳቸውም አንደበት እንስማ። የተወሰኑ ጎሳዎች አሉ እንደ አመን ጋደር የመሳሰሉ የራሳቸውን ጎሳ አባላት ብቻ በመተው ሌላውን በሙሉ የሚያገቡ ማለት ነው። ኢንዲዎችንም ያገባሉ፣ አሸንዳዎችንም ያገባሉ። አሁን ይሄ ኢንዲ አሸንዳ ተብሎ የሚታወቀው በደቡብ አሪ አካባቢ በስፋት የሚታወቀው ሰመን አሪ አካባቢ፣ ሰይኪ አካባቢ በዚህ መልኩ ይታወቅ አይታወቅ በጣም እርግጠኛ አይደለሁኝም። አንድ ተመራማሪ ዶክተር ፈቃደ መኑታ የሚባል ሰመናሪ አካባቢ ጥናት አድርጎ ሰመናሪ አካባቢ ያሉ ጎሳዎች ሁለት ቦታ ይከፈላሉ ይልና ዜራና ሶዝም ተብለው ይታወቃሉ የተወሰኑ ጎሳዎች በሶዝም ስር ሲጠቃለሉ የተወሰኑ ጎሳዎች ደግሞ በዜራ ስር ይጠቃልላሉ ነው የሚለው ታች ደቡብ አሪ አካባቢ እንድና አሸንዳ እንደተባለው ሰሜን አሪም አካባቢ ዜራና ሶዝም የሚባል ክፍፍል አለ ነው የሚለው አንድ እዚ ጋ ትንሽ ግልጽ መሆን ወደፊት በጥናት የሚያስፈልገው ሶዝም ራሱን የቻለ ጎሳ እንደሆነ እናውቃለሁኝ ጎሳም ሆኖ እንደገና ህብረ ጎሳም የሚሆንበት አግባብ ይኑር አይኑር እሱን እንግዲህ ወደፊት የምንለየው ጊዜው ይሆናል። ዞሮ ዞሮ በአጭሩ አሪ በርካታ ጎሳዎች ያሉት ሲሆን ሰማኒያና ከዛም በላይ ሊሆን የሚችሉ ብዙ ቦታ ጎሳዎቹ ሁለት ቦታ እንደሚካፈሉ ህብረ ጎሳዎቹ የሚሆኑ ጎሳዎቹ ስም እንዳላቸው ማስረዳቱ እዚ ላይ የሚበቃ ይመስለኛል። ከዚህ በተረፈ የጎሳዎች በአያያዛቸው ብዙ ብሔረሰብ ውስጥ ሌላ አካባቢ የተከለለ ቦታ የላቸውም። አሪ ውስጥም በብዛት ጎሳዎች የተከለለ የላቸውም፣ ነገር ግን አካባቢዎች በጎሳ ነው ለምሳሌ እኔ የመጣሁበት ሲዳመር አካባቢ ቦታዎች አሉ። ፋሻመር የሚባል ቦታ አለ። ለምሳሌ ፋሻ የሚባል ጎሳ በብዛት ያሉበት የሚኖሩበት ነው። ቢንካመር የሚባል አካባቢ አለ። ቢንኮች በብዛት የሚኖሩበት ነው። ቢንክ የሚባለው ጎሳ በብዛት የሚኖሩበት ነው። አርፋመር የሚባል አካባቢ አለ። አርፋዎች በብዛት የሚኖሩበት ቦታ ነው እንደሆነ ነው የሚታወቀው። በተመሳሳይ ሁኔታ ሌላም አካባቢ ለምሳሌ ጋይል አካባቢ ሰንሚ ጋስማ ዲር ዛቢር የሚባሉ ጎሳዎች አሉ። እንደሰማሁት ዘቢር የሚባለው አካባቢ በዛቢሮች ዛቢር የሚባሉ ጎሳዎች የሚኖሩበት እንደሆነ፣ ሰንሚ የሚባለው አካባቢ እንደዚሁ ሰንሚዎች በብዛት የሚኖሩበት እንደሆነ ተረድቻለሁና አንዳንድ ጊዜ ጎሳዎች የተወሰነ መልክዓ ምድራዊ እንትን አቀማመጥ አላቸው ቦታ አላቸው ማለት ነው። ብዙ ጊዜ ግን ተበታትነው ነው የሚኖሩት ጎሳዎች ቶቻችን ሌላኛው ደግሞ ስለ ግዛት አስተዳደርና ጦርነት 19ኛው ክፍለ ዘመን መጨረሻ በአጼ ምኒልክ ጦር የአሪ ህዝብ የኢትዮጵያ አካል ከመሆኑ በፊት አሪዎች የተማከለ አስተዳደር አልነበራቸውም። ይልቁንም ባቢ ተብሎ የሚጠሩ መሪዎች የሚያስተዳድሯቸው 11 ራስ ገዝ ክፍለ መሬት ነበሩ። እነሱም ወባመር ወባ፣ ሲዳመር ሲዳ፣ በያመር በያ፣ ኩራመር ኩሬ፣ ባካዳውላ፣ ሻንጋማን ጨምሮ ሰይኪ ኡባን ጨምሮ ጋይል ባርጌድ ጎዛ እና ኦይዳ ናቸው። እያንዳንዱ ክፍለ መሬት በንዑስ ግዛት ጋና ይከፋፈል የነበረ ሲሆን፣ የጋና አስተዳዳሪዎች ዜስ ይባላሉ። ዜሶች ንዑስ ግዛቶችን ከማስተዳደር ባሻገር ባቢውን በአስተዳደር በዳኝነትና በሀገር መከላከል ጉዳዮች ላይ ያማክሩ ነበር። በእምነት ነክ ጉዳዮች ዙሪያ ደግሞ ጎድሚ ተብለው የሚጠሩ መንፈሳዊ ሰዎች ከባ ጋር ወይም ደግሞ ለብቻቸው ባህላዊ ደንቦች በዋናነት እየሰሩ ልምድ ያላቸው እና ታሪክ የሚያውቁ ደግሞ ባቢውን በአስተዳደር እና በዳኝነት ጉዳዮችም ያማክራሉ። የአሪ ባቢዎች ግዛት ለማስፋፋት በሚያደርጉት ጥረት አንዱ የሌላውን ድንበር የገፋ እርስ በርስ ይዋጉ እንደነበር አቤውም ይተርካሉ፣ የጽሑፍ ማስረጃዎችም ያበስራሉ። የአጼ ምንሊክ ጦር በአካባቢው ሲደርስ ግን አሪዎች የውስጥ ልዩነት ቸውን ወደ ጎን በመተው በቅንጅት ወራሪው ላይ እንደተረባረቡ የኤሪንስታ ቾርሊ ጥናት ያመላክታል። በፊት ለፊት ውጊያ ጠመንጃ ያነገበውን የምኒልክ ኃይል በጦርና በወንጭፍ መቋቋም ሲከብዳቸው በሽምቅ አደጋ ያደረሱ ነበር ይባላሉ። በጣሊያን ወረራ ጊዜ ያሪ ክፍለ መሬቶች ተባብረው ጠላትን ለመመከት ሞክረው ነበር። በተለይ በባቢ ዲክሲ ኦርኪ፣ በኋላም በልጃቸው በባቢ ጋሪባብስ ዱክሲ ይመሩ የነበሩት የሲዳመር ግዛት ተዋጊዎች ጣሊያኖች ገና ሲዳ ሳይደርሱ ማለትም በሌሎች ባቢዎች ግዛት ሳሉ ሄደው እንደገጠሟቸው ይተረካል። ባቢ ዲክሲ በአካል በባካ ወደ ውጊያ ተሳትፈው ጠላት እንደገደሉና ከላይዳና ከባካ ባቢዎች ጋር በቅንጅት የጣሊያንን ጦር ለጊዜውም ቢሆን ወደ ኋላ እንዲመለስ ማድረጋቸው ይወሳል። የጠላት ኃይል ከዓመት በኋላ በውብ አመር በኩል ዞሮ ሲመጣ ባቢ ዲክሲ በህመም ምክንያት አርፈው ስለነበር የባቢ ጋረባብስ ተዋ ተዋጊዎች ከኦባመር ጋራ ተባብረው ለመመከት ቢሞክሩም በባንዳዎችና በዘመናዊ መሳሪያ ይታገዝ የነበረው የጣሊያን ጦር አሸንፎ መላውን አሪ ተቆጣጠረ። በእንግሊዝ መሬት ጦር ድጋፍ ጣሊያኖች ተሸንፈው ከኢትዮጵያ ጠቅልለው ሲወጡ ዓፄ ኃይለ ስላሴ በስደት ከነበሩበት የእንግሊዝ ሀገር ተመልሰው አርበኞቹን ይሾሙ ነበር። በአሪ አውደ ውጊያዎች ላሳዩት አርበኝነት መዋች ባቢ ዲክሲ በስማቸው የቀኝ አዝማችነት ማዕረግ ሲሸልሙ፣ ወራሽ ልጃቸው ባቢ ጋረባብስ ደግሞ የግራ አዝማችነት ማዕረግ ለማግኘት በቅተዋል። በተመሳሳይ ሁኔታ የሰይኪ ክፍለ መሬት ባቢ የነበሩት ማዳ ካንሳ መንግስቱ ካንሳ አርበኛ መሆናቸው ተረጋግጦ ከንጉሱ የግራዝማችነት ማዕረግ ተሸላሚ ነበሩ። አድማጮቻችን አሁን ደግሞ ስለ አሪ ብሔረሰብ የሃይማኖትና የአምልኮት ስነ ስርዓቱን ወደ እናንተ እናደርሳለን። አብራችሁን ቆዩ። በአሪ ብሔረሰብ ሳቢና በሪ የሚባሉ አምልኮት እንዳሉ የሚታመን ሲሆን ሳቢ ወንድ አምልኮት እንደሆነ እና በሪ ደግሞ ሴት አምልኮት እንደሆነች ይነገራል። እያንዳንዱ ሰው የየራሱ ሳቢና በሪ አለው ተብሎ ይታመናል። ለሁለቱም አምልኮት ለየብቻ በተተከለ ቦታ ደንብ መስራት የተለመደ ነበር። ያለፈው ትውልድ የወላጅ አያት፣ ወዘተ የሙታን መንፈስ ቡንካ ሕያዋን ላይ የተለያየ ተጽዕኖ ሊያደርስ ይችላል ተብሎ ስለሚታመን ለሞቱትም የማስታወሻና የመለመኛ ደንብ ይሰራል። በአሪ ባህል መሰረት በአባት የሚዛመዱ ወንዶች በአብዛኛው አንድ መንደር የሚኖሩ ስለሆነ ከቤተ ዘመዱ ውስጥ በትልቅ ቀዳሚ በእድሜ ደግሞ ታላቅ የሆነው ሰው ባቢቶይድ ተብሎ ይሰየምና አካማል ወይም ወይም ደግሞ አካ ተብሎ በሚጠራ ቦታ አጠገብ ቤት መስርቶ ስርዓተ አምልኮ የሚጠይቀውን ደንብ ይሰራል። ባቢቶይድ ሲሞት በታናሽ ወንድሙ ይተካል። ታናሽ ወንድሙም ከሌለ ኃላፊነቱ ወደ ተከታይ ትውልድ ይወርድና ከትውልዱ በዕድሜ ታላቅ ሰው ባቢቶይድ ይሆናል። አካማል የሚባለው የማምለኪያና መስዋዕትነት የማቅረቢያ ቦታ ጥንት የቤተ ዘመዱ ዋና መስራች የነበረው ሰው አኪ መጀመሪያ የሰፈረበትና ሲሞት የተቀበረበት የተከበረ ቦታ ነው። ደን አሊያም ደግሞ አካ ውስጥ ሰውን የሚተናኮል ጮይሲ የሚባል መንፈሳዊ ኃይል ይኖራል ተብሎ ስለሚታሰብ ባህላዊ ደንብ ተሰርቶ እና ከሚመለከታቸው ወገኖች አስፈቅዶ ካልሆነ በስተቀረ የዱር አራዊት መግደል፣ ዛፍ መቁረጥ፣ ወይም ደኑን ለእርሻ መመንጠር አይሞከርም አይሞከርም ነበር። ይህም የአሪ እምነት አካል መሆኑ ነው። ደኖች የአየር ንብረት እንዳይዛባ እና የአፈር ለምነት እንዳይሸረሸር ከመከላከልም በላይ በውስጣቸው የተከማቹት የእፅዋትና የእንስሳት ሀብቶች የተለያዩ አገልግሎት ይሰጣሉ። ያሪ ሕዝብ በእምነት አግባብ ለዘመናት ተንከባክቦ ያቆያቸው ደኖች በጥቂት አስርት ዓመታት ተጨፍጭፈው እያለቁ ቢሆንም አልፎ አልፎ የቀሩትን አዲሱ ትውልድ ሊታደገው ይገባል የጥናቱ ባለቤት ምክር ሀሳብ ነው። በአሁኑ ጊዜ በርካታ አሪዎች የክርስትና እምነት በተለይ የፕሮቴስታንት ክርስትና የተቀበሉ ሲሆን የኦርቶዶክስ ክርስትና ተከታዮችም ቁጥር ቀላል የሚባል አይደለም። ቁጥራቸውም ቢቀንስም በሳቢና በበሪ የሚያመልኩና የቡንካና የጾይሲ መንፈስ እንዳይተናኮላቸው የሚሰጉ ሰዎች ዛሬም አሉ። ሰዎች ውደቁ እየተባለ ከክርስትና እምነት ወደ ነባሩ እምነት ዳግም የመመለስ ሁኔታም ቢኖርም እንደ በፊቱ በሳቢ በበሪና በአካ በስፋት የማምለክ ነገር አይስተዋልም። ውድ አድማጮቻችን አሁን ደግሞ የምናደርሳችሁ ስለ አሪ ብሔረሰብ የጋብቻ ስነ ስርዓት ነው። ባሪ ብሔረሰብ የተለያየ አይነት ጋብቻ ቢኖርም ዋነኛው በተጋቢ ፍቅረኛ እሞች መፈቃቀድ የሚወሰነው ነው። ለትዳር የደረሰ ወንድ ልቡ የወደዳትን ለትዳር የደረሰች ሴት ራሱ ይጠይቃታል ወይም በሰው ያስጠይቃታል። ይህ ሶራ ይባላል። ሴቷም ልቧ ከወደደው ጋደኝነቷን ለመግለጽ ጌጧን ለብሳን ልብሷን ወይም የእርሻ መሳሪያዋን ትሰጣለች። የሶራ ሂደት ሴቷን በተከታታይ በቀጠሮ በማግኘት ፍቃደኝነቷን ደጋግሞ ማረጋገጥ የሚያስፈልግ ሲሆን ሴቷ ተጨማሪ መተማመኛ እንድትሰጥ ይጠበቃል። ለወንዱ ያላት ፍቅር እየጨመረ ሲመጣ ቀስ በቀስ የግል ንብረቷን በማረጋገጫ መልክ እየሰጠች ከወላጆቿ ቤት ወደምታገባው ሰው ቤት ታጉዘዋለች። ለመጋባት ሲቃረቡ ወንዱ ወላጆቹን ጠይቆ ወይም አስጠይቁ ፍቃደኝነታቸውን ያረጋግጣል። ቀጥሎም የጋብቻው ቀን በሁለቱ ተጋቢዎች ስምምነት ይቆረጥና መለስተኛ የሰርግ ዝግጅት ይደረጋል። ሶራውንም ሆነ የጋብቻውን ቀን ቀጥሮ የሴቷ ወላጆች እንዳይሰሙ በሚስጢር ይያዛል። በቀጠሮው ቀን ወንዱ ከጓደኞቹ፣ ሴቷም ከጓደኞቿ ጋር ሆነው አስቀድመው በሚስጢር በተያዘ ቦታ ይገናኙና ተያይዘው ወደ ሙሽራው ቤት ያመራሉ። ከቤት ወጥታ ባ አደረች ማግስት አንድ መልእክተኛ ንጋት ላይ ወላጆቿ ቤት ደርሶ ገና በተኙበት ድምፅ አሰምቶ ይሰወራል። በዚህም ምልክት ልጃቸው ወጥታ ያደረችው ለካስ አግብታ መሆኑን ይረዳሉ። በሚቀጥሉት ቀናት ሳምንታትና ወራት ከወንዱ ወገን ሽማግሌዎች እየተመላለሱ የሴቷን ቤተሰቦች ያግባባሉ። በእነዚሁ ሽማግሌዎች አግባቢነት የጥሎሽ ድርድር እና ክፍያ ከተፈጸመ በኋላ የሴቷ እናት ጓደኞቿ ጋር ስጦታ ይዘው ልዩ ዘፈን እየዘፈኑ በመሄድ ሙሽሮችን ይጎበኛሉ። ይህ ስርዓት ወዩ ይባላል። ከወዩ ቀጥሎ የሴቷ ልጆች ወጭሚ የሚባል ድግስ ደግሰው የወንዱንና የሴቷ ቤተሰቦ ክለቦች ቅልቅል ስርዓት ይፈጸማል። ወደዳችሁና የተከበራችሁ ውድ አድማጮቻችን አሁን ደግሞ ወደ ማጠቃለያው ደርሰናል እና እነሆ አሪ ሰፊ ግዛት ስላለው አንዳንድ ባህላዊ ስርዓቶች ከቦታ ቦታ ሊለያዩ ይችላል። የአሪ ሽክኖች ለድሽታ ጊና ሕዳሴ ያደረጋችሁት የሚያስገርም ርብርብ የሚያኮራ የትውልድ አሻራ ሆኖ ይቀጥላል። በዚሁ ልክ ለሌሎች ገንቢ ባህላዊ እሴቶችንም ማወቅ እየኖራችሁት፣ ማሳወቅ እና የራሳችሁን አሻራ አክላችሁ ማለፍ ታሪካዊ አደራችሁ ነው። ለምሳሌ ለምሳሌ የሶራ ጋብቻ አሪ ውስጥ መቀጠል ያለበት ብቻ ሳይሆን በሌሎች ብሔረሰቦች በተሞክሮ ሊቀመር የሚችል ታላቅ ባህላዊ እሴት ነው። እየሰጡ በመቀበል ከሌሎች ጋር በሰላምና በፍቅር ተደጋግፎ መኖርንና አብሮ ማደግ ተጠናክሮ መቀጠል ያለበት ጠቃሚ ባህል ነው። የጥናት ባለቤቱ የፕሮፌሰር የገብረ ይንቲሶ ምክረ ሀሳብ ነው። የተወደዳችሁና የተከበራችሁ ውድ አድማጮቻችን ዛሬ ስላሪ ብሔረሰብ በጥቂቱና የጋ ብቻ ስነ ስርዓቱና እንዲሁም የጎሳ ድርድሩና የጎሳ ክፍፍሉ ይህንን ይመስል ነበር። የጥናቱ ባለቤት ፕሮፌሰር ገብረ እንቲሶ የፕሮግራሙ አቅራቢ ጋዜጠኛ አማራ አበበ ነበርኩኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም